ቲና በመጨረሻ ዳኒን አግታ አሰቃየችው። አባባ ና ትሁቴ ዳኒ ከጠፋ ቆየት አለ የት ሂዶ ነው እያሉ ሲያስቡ፣ ቲና ደግሞ ሌላ ሰው ቀጥራ እያስቀጠቀጠችና ና እያስደበደበች ትገኛለች። ትሁትና አባባ ስለ ዳኒ መጥፋት እጅጉን ተጨንቀው ኤዱዬም ጠዋት ማታ እየመጣች አባባ ዳኒ ምንም ቢሆን ይሄን ያክል ጊዜ ሊጠፋ አይችልም። እባክህ ተባበረኝ። የት ሂዶ ሊሆን ይችላል ብላ ስትል፣ ስልኩም ከተዘጋ በጣም ቆይቷል። እውይ ይቺ መናጤና ይቺ ሰይጣን ሴትዮ አግታው ሊሆን ይችላል ብላ ትሁቴ ስትናገር፣ ትሁቴ ቆይ እስኪ ቲና ስታወራ የሰማሹ ነገር ነበር እንዴ? እንዴ ምን ሁነሻል? ቲና ማለት እኮ በጣም ሰይጣንና ከባድ ሴት ናት። መቼም የምታፈቅረውን ፍቅረኛዋን ወስደሽባት ዝም ምትል ይመስልሻል እንዴ? ትሁቴ አንቺም የተሳሳተ ነገር አትናገሪ። እኔ በፍጹም የቲናን ባል አልወሰድኩም። ዳኒኮ ከቲና ከምትዋወቃቸው በፊት የእኔ ብቻና ብቻ ነው ብላ አለቻት። ታዲያ የምታስቢው አንቺ ነሽ እንጂ እሷኮ እንኳን ይህን ቀርቶ አይደለም የአባየን ንብረትና ሀብት የኔ ነው ብላ አይደል እንዴ የምታሰቃየው ብላ አለች። ቲና እንግዲህ ዳኒን እዛገተችበት ቦታ ላይ አንተ ውሻ፣ ከሃዲ፣ ባለጌ፣ እስከ ዛሬ ድረስ ገንዘቤን ማንነቴን ከበላህ በኋላ ከትዳሬ ካበላሸህ በኋላ እነሱን እንደዚህ አላይተህ እኔን ጠላት ካደረግክ በኋላ አንተማ በደስታ ልትኖር አትችልም ማለች። ና ላጋችሁ ብዙ ብር ሰጥታ ዳኒን እየቀጠቀጡት ይገኛሉ። ቲና ስታዋራ ዋራ ሰሙና አባባ ና ትሁቴ ተከትለዋ ሲሄዱ ዳኒ እየታገተበትንና እየተሰቃየ ያለበትን ቦታም አይተዋል። ልብ ይሰብራል። ያሳዝናል። ትሁቴ ለረጅም ጊዜ ስት ፈልገውና ስት ጓጓው የነበረው የካሌብን ፍቅር ለመግለጽ ሞከረች። አባባንም አጠገቡ ቁጭ ብላ አባዬ እኔ በጣም ፍቅር ይዞኛል በቃ ፍቅር ላይ ነኝ ብላ ስትለው፣ ፍቅር እኮ መታደል ነው። የሚያፈቅሩ ሰዎች ንጹህ ብቻና ብቻ ናቸው። ትሁቴ አንቺ ደግሞ እጅጉን በጣም የምትለይ ሴት ነሽ። እንኳንም ማፈቀርሽ። ፍቅር እኮ በገንዘብ ሊገዛ የማይችል ትልቅ ሀብት ነው እያለ አላት። ሰላም ሰላም! ውድ የተከበራችሁ የሌይላ ኤንዴ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ዛሬ ደግሞ ቲና ያደረገችው ነገር የአባባና የካሌብ ስቃይ አልበቃ ብሎ ወደ ዳኒ ዙራለች። ዳኒን አንተ ከሃዲ ሌባ፣ ገንዘብ የምጥጥ አድርገ ከበላህ በኋላ ጭራሽ ፍቅረኛ እያልክ ኤደንን ታመጣለህ አይደል? ስማ፣ አሁን አንተን የስቃይ ጉድ ላብላህና ኤደንን ደግሞ አጠገብህ አምጥቼ እንትንልልሃለሁ አለችው። ዳኒም እንግዲህ ቀጥቅጣ ደንብ በደንብ ከማድረጓ በፊት ተይ ቲና ተይ፣ ላሳለፍናቸው ጊዜያቶች ብለሽ እኔ ኤዱን ወዲጃትና ፍቅሪያ ሳይሆን እነሱን ለመበቀል ያሰብኩት ቅር ነው። እንዴት እኔን ሳታወሪና ሳታናግሪ ይሄን ነገር ልታደርግ ትችያለሽ? ብሎ ቢላትም፣ ሀይ፣ የምታጃጅለውን አታጃጅል ቲና ማለት ምን ማለት ናት የሚለውን መጀመሪያ አላወቅም። አየህ መጨረሻ ጣፍንታህ ይሄ መሆኑን ብታቁ ኑሮ እድሜ ዘላለምህን ከኔ ጋር ባሪያ ሆነህ በኖርክ ነበር አለችው። እውይ በጣም ያሳዝናል ማለት ነው ዳኒ፣ እስከ ዛሬ ሲሰራቸውና ሲያደርጋቸው የነበሩት ነገር ጸጽተውት ዛሬ ላይ ወደ ጥሩና ወደ መልካም ሲመለስ እሷ ግን በግልባጩ ያደረገችው ነገር በጣም በጣም ያሳዝናል ማለት ነው ዳኒ ሁል ጊዜም ቢሆን የሰራሁትና ያደረግኩት ነገር ስለጸጸተኝ መልካምና ጥሩ ሰሁኝ አብሬ ከኤዱዬ ጋር እኖራለሁ ሲል እሷ ግን ቲና፣ ቆይ አንተንማ የማደርግህን ነገር አታቅም? ቲና ማለት ምን ማለት እንደሆነች አልገባህም ብላ መከራና ሰቃዩን አበልታዋለች ማለት ነው። ዳኒም እዛ እየተሰቃየ አጋቹ ማን እንደሆን ፊቱ ሳይታወቅ ሸፍኖ በስለት ቢላዋ እያስፈራራው ነበር። ኤደንን ካሁን በኋላ በሕይወትህ ልታቀርባት ቀርቶ አይደለም አጠገቧ ድርሽ እንዳትል እያለ እያስፈራራው ነበረ። ቲናም ሁለት አማራጭ ሰጥተዋለች። እዚህ ከመገደልህና ኤደንን ርቀህ ከኔ ጋር ከመሆን ምረጥ እያለችው ነበር። እሱም ደግሞ ቲና የፈለግሽውን ነገር ማድረግ ትቻያለሽ። እኔ ለኤዱ ስል እሞታለሁ፣ ለኤደን ስል ብዙ ነገር እሆናለሁ። እሷን እኮ ብዙ ነገር ብዬ ዋሽቼ ብዙ ነገር አድርጌ፣ አንቺ ግን በጣም የምትገርሚና ኃይለኛ ሰው ነሽ ብሎ አላት። ማለት ነው ያሳዝናል። የቲና ስራ መጨረሻዋ ይሄ መሆኑ እጅጉን በጣም ከባድ ነው። ትሁቴ እንግዲህ ካሌብ ለምትወጂውና ለምታፈቅሪው ይሄን ሀብል ስጪ ብሎ ሰጣት። እሷም ደግሞ እሺ፣ ጊዜው ሲደርስ ሁሉም ያየዋል። ካሌብ ግን ማንን እንዳፈቀርኩና እንደወደርኩ ስሙንም አታቅም አለችው። በጭራሽ አላቅም። ዳኒ የመቶ ለአባየ ምቶ ሲያዋራ ሰማሁኝ ብሎ አለ። ኤደንና ካሌብ ካፌ ላይ ሄደው ስማ ካሌብ፣ አንተ በጣም ጥሩና መልካም ልጅ ነህ። የራስን ሕይወት መምራት አለብህ። ቲናን ባየህበት አይነህ ሌላ ሰው ስታይ እንደ ትሁቴ አይነት መልካምና ጥሩ ሰዎች አሉ። ስለዚህ ትዳር ማለት በሰማኒያ ወረቀት የሚወሰን ብቻ አይደለም። በልብህ አንግሰህ ለዛ ለሰው ቦታና ጊዜ እየሰጠህ የሚሆነውን ነገር እንዲስተካከል ጥረት ማድረግ አለብህ ብላ አለችው። ኤደን ምን ማለት ፈልገች ነው? እኔ እኮ ልቤ ተሰብሯል። ቲና የምትባል ሴት ከህይወቴ ካልወጣች ምን አይነት ትዳርና ፍቅረኛ ልይዝ እችላለሁ ብሎ አላት። እሱን ወደፊት የምንታየው ይሆናል ካሌብ አሁንም ቢሆን ቲና በወረቀት ስለያዘችህ እንጂ ከልብህ ካወጣህት ቆይተሃል። ስለዚህ የልብህን ሰው ካገኘህ ደግሞ ከቲና ያለውን ችግር አብራችሁ ትጋፈጣላችሁ ብላለችሁ። እሺ አመሰግናለሁ፣ ለመልካምና ለጥሩ ምክርሽ ብሎ አላት። እሷም ከዛ ቦታ ላይ ደስተኛ ሆና ተመለሰች። መልሳ ቲና ቀጠረቻትና ስሚ ኤደን አንቺ ሴት ነሽ፣ እኔ ሴት ነኝ፣ ትረጅኛለሽ ብዬ አስባለሁ። ስለዚህ ከዳኒ ጎን ብትርቂ ይሻልሻል። ዳኒ ማለት የእኔ ደካማ ጎን በሙሉ የሚያውቅ እንዲሁም ብዙ ነገር ያሳለፍን ሰዎች ነን። ከአሁን በኋላ እሱ ፊት ላይ ሽም አልፈልግም አለቻት። ከዛ እንዴ ምን ሆነሻል? ቆይ ቲና ትክክል ነሽ እያሰብሻለሽው ዳኒ እኮ ከአንቺ በፊት የማውቀው ፍቅረኛ ነው። ከአንቺ በፊት የማውቀው ብዙ ነገር ያሳለፍን ሰዎች ነን። እንዴት እንደዚህ ታያለሽ? እያለች አለቻት። ከዛ እንደውም እውነቱን ልንገርሽ፣ ዳኒ አንችን በገንዘብ ስላታለልሽ እንጂ ወደ አንቺ የቀረበው በፍጹም አንችን ሊያፈቅርሽና ሊወድሽ አይችልም። ዳኒ ማለት ብዙ መስዋዕትና ዋጋ የከፈለልኝ አብሮ አደጌ ፍቅረኛዬ ነው። በመካከል ግን አንቺ መጣሽና እያደረገ ያለውንም ሳላውቅ ብዙ ነገሮች አልፈዋል። ስለዚህ ተጠንቀቂ ብላ አለቻት። ጭራሽ እኔን ነው ተጠንቀቂ የምትይው? ወይኔ ቲና፣ እኔ ቲና ማን እንደሆን አሳይሻለሁኝ ብላ ወሰነች። ኤደንና ዳኒ በመጨረሻ ወደ አባባ ዘንድ ሄደው ጋቢ እያለበሱት ከአጠገቡ እያጫወቱት ነበር። ትሁት መጣችና ደግሞ አባዬ እዊ ስታምር አንተ ኮ በጣም መልካም ሰው ነህ አለች ከዛ ትሁቴ እስኪ ለራስሽ ጊዜ ስጪ ፈታ በይ ዘና በይ የኔ ልሽ ብሎ አላት ኤደን ና ዳኒ አብረው ካባባ ጋር ነበሩ ና ቲና መጣችና ህዊ ማሽቃበጥ ቋንጭ እዚህ ምን አባሽ ትሰሪያለሽ ዳኒ ይችን ሰይጣንሽ ከቤቴ ይዘህልኝ ውጣ ብያለሁኝ፣ ሌላ ችግር ከመፈጠሩ በፊት እኔ ሰላማዊ ኑሮ መኖር እፈልጋለሁ። ቲና እች ምናምንት ያልሽው ኤደንን ነው። ካአሁን በኋላ እሷን የመናገር ሞራልም ምንም ነገር የለሽም። ሲጀምር አንቺ ምን አባሽ አገባሽ? ቤቱ ያባየ እንጂ አንቺ እኮ አይደለም። እኔን እዚህ ቤት ካሌብ አግብቶ ያመጣኝ እዚህ ቤት ነው። ስለዚህ እስከ ወጣው ድረስ ይመለከተኛል። ዳኒ እኔ ንኮ አንተ ንኮ እዚ ቤት ያመጣሁ እኔ ነኝ፣ ፈጽሞ ላይህ አልፈልግም፣ አለችው። አይ እንደዛ ነው እንዴ? እንደዛ ማካልሽ ፍርጥቴ እንደሆን አይሻለሁ ከአባዬ ቤት መቼም ልወጣም አልችልም ብሎ ወሰነ ማለት ነው። ሲቀጥል ሌላውና ትልቁ ነገር እንግዲህ ትሁቴ በፍቅር ልቧ ተሞልቶ ካለ ወደ ክችን ቦታ ሲመጣ፣ ትሁት የማግዝሽ ነገር አለኝ ብሎ አላት። አይ ካሌብ፣ እኔ ምንም አልፈልግም፣ ግን ዛሬ ወጥቼ አየር እንድቀበል ትፈቅድልኛለህ? አለችው ችግር የለውም፣ መሄድ ትችያለሽ ስራሽን ከጨረሽ አላት። ከዛ ተመልሳ መጣች። ና እኔ ምልሽ ሀብሉን ሰጠሽው? ለምታፈቅሪውና ለምትወጁው? አይ ግን አልሰጠሁትም፣ ጊዜው ሲደርስ እሰጠዋለሁ። ትሁት፣ አንቺ በጣም መልካም ሴትና ጥሩ ሴት ነሽ። አንቺን ያፈቀረና የወደደ ምንኛ የታደለ ነው። ሁሉ ሴት እንዳንች በሆነ ብዬ ተመኘሁኝ እያለ አላት። ሀይ ካሌብ፣ ጊዜውና ሰዓቱ ሲደርስ የምታዩ ይሆናል። ምን ያቻኩልሃል? እያለች አለችው። ከዛ ነው ብለሽ ነው? እሺ፣ መልካም የፍቅር ጊዜና የፍቅር እንትን የሆነልሽ አላት። እሺ አለች። ኤዱዬ እንግዲህ ከትሁቴ ጎን ሆና እያገዘቻት ትገኛለች። ካሌብን ፍቅሩን እየ እንድትገልጽለት እየገፋፋቻት ነው። ትሁቴ የማታቂያቸው ነገሮች ካሉ እኔ ያለፍኳቸው ነገሮች ካሉ ልረዳሽ ዝግጁ ነኝ። አንቺ በጣም ጥሩና መልካም ልጅ ነሽ የሚገባሽ ደግሞ እውነቱን ስነግርሽ ካሌ ብቻና ብቻ ነው። ይሄንን ደግሞ ለማድረግ የግድ ሁሉንም ነገር በቃ መንገር አለብሽ። እንደምታፈቅሪውና እንደምትወጅው መናገር አለብሽ። እሱም ደግሞ ያስብበታል እያለች ስታማከራት ዳን እንደ አጋጣሚ ወደ ክችን መጣና ቆይ እናንተ ሴቶች ተሰብስባችሁ ምን እያረጋችሁ ነው ብሎ ጠየቀ። እንዴ የምናረገውንም ይህኮ የሴቶች ጉዳይ ነው አለችው። አይደል? አዎ እኔም ምልሽ እኔም ምልህ ዳኒ የሆነ ነገር ልነግርህ ነበር አለችው። ምንድነው ነው የምትነግሪኝ? አላት ትሁቴ፣ እኮ ፍቅር ይዟታል ፍቅር ላይ ናት ብሎ ሲል እንዴ ማንን ምንድን ብሎ ሲል እንዴ ሰው ነዋ ታዲያ ምን ሊሆን ይችላል ብለ ታስባለ ሰው ነዋ ያፈቀረችው ብላ አለችው። እዌ ትሁቴ በጣም ነው ደስ ያለን። እንኳን ወደ ፍቅር ቦታ ላይ በሰላም መጣሽ ብሎ አላት አይደል ተው እንጂ አረባካችሁ አታሳፈሩኝ፣ እያለች መሽኮር መም ጀመረች ማለት ነው። ትሁቴ እንግዲህ እጅግ በጣም በሚገርምና በሚደንቅ ሁኔታ የትሁቴን ፍቅር መግባት ሁላቸውም በጣም ነው ደስ ያላቸው ማለት ነው። እሷም በቃ ድንብርብሯ ወጥቷል አሁን ላይ፣ እንደዚህ እኮ አልጠበቅኩም እንደዚህ እኮ እያለች እየተደናበረች ነው። ሆኖም ግን መጨረሻዋ የሚያምር እንደሚሆን ተስፋለን። ኤደን እና ዳኒ ካጠገቧ ሆነው እንደሚያግዟትና ለካሌብም ለማንም እንደሆነ ዳኒ ባያቅም ፍቅሩን እንድትገልጽለት በተደጋጋሚ እየነገራት ነበረ ማለት ነው። ኤዱዬም ቀላለሽ አይደለም። ትሁቴ እኔ የምፈልገው ይሄን ነው፣ አንቺ ደስተኛ ሆነሽ ማየትን እፈልጋለሁኝ። ስለዚህ አግዝሻለሁ ሁሉም ነገር። አንቺ ለካሌብ ብቻ ነው የምትገቢው፣ በጣም ጥሩ ልጅ ነው እያለች ጀነጅ ጀነቻት ማለት ነው። ቲናም እንግዲህ ወደ ክችን ላይ ስትመጣ ሶስታቸው ተሰብስበው እየዋሩ ሳለ፣ ስሚ ኤደን ከዚህ ከቤት ብትርቂ ይሻልሻል። አይ የምት ከሆነ ከባድ ችግርና አደጋ ውስጥ ነው የምትገቢው አለቻት። ታይ ቲና፣ እኔ ምንም አልፈራም። ምንም ይሁን ምንም ከአንቺ ጋር መጋፈጥ ከባድ ጦርነት ቢሆንም፣ አንቺ ግን ኃይለኛ ሰውና ለአባባ ያልተመለሽ ለእኔ ትመለሻለሽ ብዬ በጭራሽ አላስብም አለች፣ እዳኒ ፊት በድጋሚ ሲከራከሩ ቲና እልኬን አታስጨርሽኝ ኤደንን ምንም ነገር ብታያት አልቀበልም ብሎ ሲል የራስ ጉዳይ ለአንዲት ተራሴት ብለህ እኔን እንደዚህ ትናገረኛለህ አንተ ውሻ ባለጌ ነህ ብላ ስትል አባባ ደግሞ ራሱን መቆጣጠር አቃተውና ስሚ አንቺ ጥጋብሽን በልክ አድርገው እንጂ አንቺ ሰይጣን አንቺ ሰይጣን የሆንሽ እነሱ ምን ሊባሉ ነው ስለዚህ ቤት ለቀሽ እንድትወጪ ባጭር ጊዜ ነው የምሰጥሽ አንተ ማ ተጫወትክብኝ? የዛኔ ዊልቸር ላይ ሁኜ እንዳላ እንደፋደፍኩህና ስቃ ሰቃይህን እንዳላ በላሁ አለችው። ምንም የማላቅ ይመስልሻል እንዴ? ፊቴ ላይ ወጤ ቀባሽኝን፣ ቀዝቃዛ ውሃ የደፋሽብኝን፣ ከዳኒ ጋር ፊት ለፊት ስትማግጡና ስትጨማለቁ ዝም ያልኩትን አውቄ ነው ዝም ያልኩት። አየሽ እያንዳንዱ ስህተቶችሽ አንቺን ያስተምሩሻል ብዬ ነበር። አንቺ ግን ከባድ ሰው ነው ብሎ ሲናገራት ደነገጠች ማለት ነው። ቲና አባባ ሁሉንም ነገር የማያቅ መስሏታል ግን ጠንቅቆ ያውቃል። በቀጣይ ፓርቲ እስከምንገናኝ ሰላም አለይኩም ረህመቱላ በረካቱ።